በፈጣን እድገት ውስጥ የሚገኘው የሰው ሰራሽ አስተውሎት ወይም የኤአይ ቴክኖሎጂ ዓለምን ተለዋዋጭና ኢተገማች አድርጓታል። ኢትዮጵያም ቴክኖሎጂው ይዞት የመጣውን ገጸ በረከት ለመቋደስ ይቻላት ዘንድ ለዘርፉ ትኩረት ሰጥታ እየሰራችበት ትገኛለች። የአዲስ አበባ ዩኒቨርሲቲ የቴክኖሎጂና ቤልት ኤንቫይሮንመንት ኮሌጅ በተለያዩ የትምህርት ክፍሎቹ በሰው ሰራሽ አስተውሎት ላይ መሰረት ያደረጉና ችግር ፈቺ የሆኑ ምርምሮችን እያካሄደ ይገኛል። ለጤና አገልግሎት የሚሆን ለእርሻ አገልግሎት የሚሆን ለግብርና ላይ የሚሆን ሪሰርች እንሰራለን። ለምሳሌ የልብ ህመም ችግሮችን መለየት የሚችል የጡት ካንሰር ላይ ብዙ አይነት የጡት ካንሰሮች አሉ። አንደኛው አይነት ዳታ አልነበረውም እና ያንን ሌሎች ገበያ ላይ ካሉ ዳታ ወስደን ያንን ለዛ መለያ የሚሆን ስራ ሰርተናል። በዩኒቨርሲቲው እየተሰሩ ካሉ የሰው ሰራሽ አስተውሎት ምርምሮች መካከል በግብርናው ዘርፍ ያሉ ችግሮችን ለመፍታት ጥቅም ላይ ይውላሉ ተብለው ተስፋ የተጣለባቸው የምርምር ስራዎች ዋነኞቹ ናቸው። ምን ያህል ምርት ይኖረናል ብሎ ኤስቲሜሽን መስራት ነው ወይ ደግሞ ምን ያህል እናመርታለን የሚለውን ነገር ፕሮጀክሽን መስራት ነው። እዚህ ስክሪን ላይ እንደምታዩት ኤአይ ተጠቅመ አክቸዋሊ በድሮን ነው የምናነሳው፣ ፎቶግራፊ እናነሳለን። ፎቶግራፍ ካነሳም በኋላ ኤአይ ተጠቅመን የእያንዳንዱን የስንዴ ዛላ መለየት እንችላለን፣ መቁጠር እንችላለን። ስለዚህ ሙሉ የፋርሙ ላይ ያለው ሙሉ የግብርና ፋርሙ ላይ ያለውን ኢሜጅ ከወሰድን በኋላ ዛላዎቹን መቁጠር ስለምንችል እያንዳንዱ ዛላ ምን ያህል እንደሚይዝ ሳምፕል ስለምናደርገው እሱን አባስተን ምን ያህል ምርት ይሰጣል አደንድ ኦፍ ደ ዴይ የሚለውን ነገር ኢስቲሜት ማድረግ ይቻላል። ኢትዮጵያ በግብርናው ዘርፍ ከፍተኛ ለውጥ እያስመዘገበችበት የምትገኘው የቆላ ስንዴ ምርት ላይ ያሉ እንቅፋቶችን ለመሻገር የሚያግዙ ናቸው ተብለው በዩኒቨርሲቲው መምህራንና ተማሪዎች ከሚሰሩ ምርምሮች መካከል የመስኖ እርሻ ውጤታማነት ላይ ያተኮረው ይገኝበታል። ሶስተኛው ነገር እየሰራን ያለነው አሁንም ከስንዴ ጋር በተያያዘ እየተጠቀምን ያለነው ቆላማ ቦታ ስለሆነ በኢሪጌሽን ነው ወይ ደግሞ በመስኖ ነው የምናደርገውና ስናየው በጣም ቀላል ይመስላል፣ እንጂ የሜዳው ወይ ደግሞ እየበቀለበት ያለው ቦታ በጣም ሰፊ ከመሆኑ የተነሳ የትኛው ቦታ ውሃ ፕሮፐር ሊያገኝቷል አላገኘ የሚለውን መለየት አስቸጋሪ ነው። ያ ስለዚህ በድሮን ተጠቅመን ካሜራ አለው፣ ካሜራውን ተጠቅመን ኤንዲቪአይ ኢንዴክስ የምንላቸው አሉ። እሱን ካልኩሌት በማድረግ የት አካባቢ ውሃ አጥሮታል የት አካባቢ ውሃ በብዙ አለው የሚለውን ወተር ስትራስ ሌቭሉን መለካት ይቻላል። እዚህ ምን ይጠቅመናል ማለት ነው ለኢሪጌሽን ማኔጅመንት የምንጠቀምበታል። ይሄ ሁሉን የምንሰራው ግን ከኋላ ያለው እንደ ኢንጂን የምንጠቀምበት ኤአይ ነው። የሰው ሰራሽ አስተውሎት ቴክኖሎጂን በአግባቡ መጠቀም ከተቻለ ምርታማነትን ከማሳደግ ባሻገር በተለያዩ ዘርፎች ያሉ ባለሙያዎችን ለማገዝ መጠቀም እንደሚቻልም ይጠቀሳል። ምርታማነትን ማሳደግ እንችላለን። ምናልባት አስር ሰው መቶ ሰው የሚሰራውን በአንድ ማሽን የተሻለ ምርታማነትን ልናመጣ የምንችልበት እድል ነው አንዱ የሚታየኝ። ሁለተኛ ደግሞ በኤክስፐርቶች አሉ፣ ግብርናው ላይ፣ ጤናው ላይ፣ ፋይናንሱ ላይ፣ ሁሉም ቦታ ላይ እና ቁጥራቸው ትንሽ ነው። ማገዝ እንችላለን። ጥቂቱ ሰዎች እንዳይደክሙ ማገዝ የምንሰራባቸው ምርምሮች ከየሆነን ችግር በእኛ ቋንቋ ተደራሽ እንዲሆን ከማድረግ ሲጀመር ደግሞ በእኛ አውድ እንዲሰራ የእኛ በእኛ የሆኑ ስራዎችን ለማምጣት የሚሰሩ ስራዎች አሉ። ጥሩ ጅማሪዎች አክቹዋሊ ሰፋ የሚሆኑ ናቸው። አዲስ አበባ ዩኒቨርሲቲ በቴክኖሎጂና ቤልት ኤንቫይሮንመንት ኮሌጁ ከሚያካሂዳቸው ምርምሮች መካከል አብዛኞቹ በትምህርት በጤና፣ በግብርናና ና በቋንቋ ላይ ያተኮሩ መሆናቸውን የሚናገሩት የኮሌጁ መምህር ዶክተር ፍጹም አሳምነው እነዚህ ምርምሮች ወደ ተግባር እንዲለወጡና የዜጎች ሕይወት ላይ ሚና እንዲኖራቸው ለማስቻል የህግ ማዕቀፎችን ማዘጋጀት እንደሚገባ ይመክራሉ።